እናንተ ዘንድሮ ዘንድሮ የምንሰማው ጉድ ከአእምሮ በላይ ነው። ከአእምሮ በላይ ነው። ፍትህ ለዚች ሕፃን ፍትህ ለዚች ሕፃን የ13 ዓመት ልጅ ናት የምነግራችሁ። ኢትዮጵያ ውስጥ ነው የሆነው። ዛሬ ዛሬ ከአንድ ሰዓት ከሁለት ሰዓት በፊት ነው፣ ጉርሻ ፔጅ ላይ ተፖስትቷል። ገብታችሁ ማየት ትችላላችሁ። ቪዲዮዎችም አሏት። የ13 ዓመት ሕፃን ናት። ቤት ውስጥ በረዳትነት ተቀጥራ አሰሪዋ ቢላ እያጋለች ፊቷን በጋለ ቢላ ተለተለቻት። ቪዲዮ ላይ እንዳየሁት ሰውነቷ ሁሉ ተደብድባ በጣም ቆስላለች። በአሁኑ ሰዓት ሴትዮዋ በቁጥጥር ስር ውላለች። እኔ መጠየቅ የምፈልገው የሚመለከተው አካል የማያጓድ አማርኛውም ጠፋብኝ፣ ጋይስ አማርኛውም ጠፋብኝ። ትክክለኛ የሆነ ፍርድ፣ ቅጣት ማግኘታል። መቀጣት አለባት። ደግሞ ሴትዮ ፎቶን ሳየው ነፍሰ ጡር ናት። ምስ ማአንቦል መንፈስ ቅዱስ ምን አይነት ጭካኔ፣ ምን አይነት አረመኔነት ነው? ወይኔ፣ ወይኔ፣ ወይኔ፣ ወይኔ! ድሽን በሰበረው ፈጣሪ እኔ ምንም አለ። ፍርዱ ፈጣሪ ነው። ፍትህ ለዚህች ሕጻን። ስለ ለመዱት ድጋ ሆን እየጉ ይችላሉ። ድጋ ሆን ቼክ ሊያደረጉ ይችላሉ። የት ሄደ ሊሉ ይችላሉ። ይሄ ፍቅር ሊሆን አይችልም፣ ልማድ ይሄ ብቻ ነው በቃ ፍቅር ይዞኛል። እንድት ያስቻለሽ ያደረግሽ አሌክስ፣ እውነት ፍቅር ነው። ስልኬ ላይ ሁሉ ያለው የሱ ፎቶ ነው። ቴሌግራም፣ ስቶር፣ ኢሞ፣ በቃ ሁሉ ነገር ማለት ነው። እንዴት እንደምነግርህ አላውቅም። እኔ ቀልድ አይደለም ነገር፣ አሌክስ፣ እውነቴን ነው። ተኝቼ ሁሉ አስበዋል ነው ምንድን ነው። ስለዚህ አሁን ማለት ኦኬ ፍቅር ውስጥ እኔም ብለሽ አመሽ እኮ ምንድን ነው አሁን፣ እሱ እንዴት ላገኘው ነው? የአንቺ ጥያቄ ምንድን ነው? ማግኘት ማ አይታሰብ ነው። እንዴት ነው ማገኘውን እንጂ አላውቅም እኔ አገኘዋለሁ ብዬ አላስብም። ግን ይሄ ትክክለኛ መንገድ ሳይሆን ተሳሳተ መስመር ነው። የሰው ልጅ አቅሙን አይቶ የሚጠራራው አይደል? የአቅም ጉዳይ አይደለም። አሁን አንቺ ራስሽን ትክ ማድረግ አይጠበቅብሽ። ልማድ ነው። ለዳግሚች ስታይ ጥሩነት ኮንተንቶችን፣ ጥሩ ጥሩ ኮንተንቶችን በዛ ሰው ልትሳቢ ትችላለች። ከዛ እያደር ከዛ ነገር ጋር አታችመንትሽ እየጨመረ ሲመጣ በልማድ ውስጥ ምናልባት ደጋግሞ የማሰብ ነገር ሊፈጠር ይችላል። ይሄ የሕይወቶሽ አካል ነው። ተቆጣጥሮ ሻልማት አለመላቅ ትችላለሽ። እዛ ላይ ያለውን ሰውዬ እንደተለየ መልአክ አድርገሽ ጋላቅሜ ተንጠራርች ምና እንደዚህ እንዳታስቢ። ፍቅር ከሆነ ይሆንሽ ፍቅር ድንበር የለው አጥር የለው ማንም ከማንም አይበልጥም። ሸጣ አንድ ሴት ነ የምታፈቅረኝ፣ የተለየው ሰው ስለሆንኩ ከሆነ በቃ ማንም ማንንም ሊያፈቅር እንደሚችለው ሊፈጠር ይችላል። ሶሆኔ የተለየው እሱ ፍፁም እሷ የተለየው ለምሳሌ በልጅነታችን የፊልም አክተሮችን አፈቀርኩ ምናምን የሚሉ ሰዎች ሰምተሻ? ተሻታኪ እከሌን ወደድኩት በፍቅሩ ምናምን ብለው ፎቶን እየለጠፉ ቤት ውስጥ አውቶግራፍ እየሰሩ ይኳ አፈቅረዋለሁ ምናምን የሚሉ ሰዎች ነበሩ አበልጅነች የምሰማው። ከሰው ሰነት ባል የውጭ አክተሮችን ጭምር የሚያፈቁ ሰዎች አሉ። ይሄ ማለት ሊፈጠር ይችላል። በጣም ኢንተረስት አለሽ የዛ ሰው ላይ ወይ የሆነ መልኩ ማርኮሻል ነገር ነው። ስለዚህ ከዚህ ነገር እንዴት እላቀቃለው፣ አንድ ነገር ነው እንጂ ራስሽን አውርደሽ ያላቅሜ ተንጠራርቼ ምናምን የሚባል ነገር አታገኝም። ሁሉም የሰው ልጅ ክቡር ነው። እሺ፣ ስለዚህ አንቺ ከዚህ ነገር ውስጥ እንዴት እወጣለው ወይም ራሴ እንዴት መግዛት ይችላለሁ የሚል ከሆነ እዛ ነገር ላይ ሀሳብ መሰጠሽ ይችላል። እሱን ለማድረግ ደግሞ አሁን በገባሽበት በር ነው የምትውጪው። በገባሽበት በር መግባት መውጣት ማለት ምን ማለት መሰለሽ፣ ቀስ በቀስ ወደ እሱ ውስጥ እየሰመጥሽ የሄድሽው። ይህ ማለት ደጋግመሽ በየቀኑ ስታይ፣ ደጋግመሽ ሞንተንቱ ስትመለከች፣ ስለ እሱ ስታጣሪ፣ ፎቶዎቹ ስትመለከች፣ ፖስቶቹ ስር ላይክ ስታደርጊ፣ ኮመንት ስታደርጊ፣ ይህ ሁሉ ነገር ተጠራቅሞ ሊሆ እሱን እየቀነሽ የምትመጪው ማለት ነው። በዛው በር መውጣት ማለት እሱን እየቀነሽ ትመጫለሽ። ይህ ከስር ስም የምትገምቱ ሰዎች እንዲህ ፍርፍር አላችሁ ተንፈራፍራችሁ እንዳትናገሪ። እሺ ይሄ በቃ ካላወቅ ነው በቃ ሁሉንም ነገር እኮ ማወቅ አይጠበቅብን ኤቭሪዚንግን ነገሮችን እያንዳንዱን ማወቅ አለብን። እንዳትናገሪ። አሁን ይህንን ሰማ ብሎ ደግሞ አንድ ሰው ርዕስ ሊያደርገው ይችላል ሰው አንቺ የሚፈልጊው ሀሳብ ነው እንጂ የሰውየውን ፐርሰናል ነገር ወይ ስሙን የመናገር ዓላማ ኖሮሽ አለ እንዳትናገሪው። ዋናው ነገር ከዛሬ ጀምሮ ቀስ እያልሽ ከሱ ኮንተንት ጋር ያለሽ ኮኔክሽን መቀነስ ነው። ማቆም አላልኩሽም፣ ልብ በይ። ማቆም ትልቅ ችግር የሚፈጥረው ለምሳሌ አንድ ሰው እሱ ስም በአንዴ ማቆም አይችልም። ለምሳሌ ሲጋራ ሱስ ካለብበት ሲጋራ ከዛሬ ጀምሮ አላጭ ስም ብሎ ቢያቆም ጭንቅላቱ ሊፈንድ ይችላል። በሽን ምክንያቱ በአንዴ ቀጥ ያደረገበት ስለዚህ ጭንቅላቱ ከመጠን በላይ ሾክ ያደረገ። ስለዚህ ምንድን ነው የሚያደርገው እየቀነሰ አንድ ፓኮ ሚያጭሽ ከሆነ ለምሳሌ ከዛ ውስጥ ሶስት አራት እያደረገ ከዛ ሁለት እያደረገ በቀን አንድ እያደረገ እያደረገ እየቀነሰ ነው የሚመጣው። ምሳሌ ነው። ምነ ፍሬን በስፒድ እየሄደ ያለ መኪና ፍሬን ስትይዥ እንደሚገለበጠው በአንዴ በህይወትሽ ውስጥም በአንዴ አታቆም። ቀስ እያልሽ ቀንሽ። ለምሳሌ እሱን ዛሬ ኮንተንት ቪዲዮ ለቀቀ አለቀቀ ብለሽ ምታይ ከሆነ ይህ ችግሬ ነው። በነጋታ አትይ። በነጋታ ደግሞ ሌላ ነገር ስ ሌላ ነገር አድርጊ። ገብቶሻል? ከጓደኞች ጋር ስራ ላይ በተለያየ ሁኔታ ከስልክሽ ውጭ ስልክሽ እንትተሽ ከስልክሽ ውጭ ሆነሽ ለማሳለፍ ሞክሪ። ከዚህን አንድ ሳምንት ካረች ከአንድ ሳምንት በኋላ ሁለት ቀን አታዩም አንድ ቀን ታዩዋለሽ እየዘለሽ እንደማለት ነው። ትቸገሪያለሽ። አሁን ቀደም የሚመናገርሽ በጣም ነው የምትቸገሪ አርጊ አርጊ ይልሻል። ያንን እንዳይልሽ ሌላ ስራ መስራት ጭንቅላትሽ ፋታ ስፔስ ማሳጣት ማለት ነው። ይህንን እያጋፑን እያሰፋሽው በቀጣዩ ሳምንት ደግሞ አራት ቀን ታደርጊያለሽ። ጋ በዚህ ሂደት ውስጥ እህቴ በፕሮሰስ ለውጥ እያመጣሽ ነው የምትመጪው። በፕሮሰስ ነው እዛ ነገር ውስጥ የገባሽው ምቶችን፣ በፕሮሰስ በአንዴ ለውጥ አታይም። ለውጡ ምናልባት የሚታይም ላይ መስልሽ ይችላል በወር ውስጥ ግን ወይም በሁለት ወር በሶስት ወር በአንዱ ውስጥ ግን ምንም እያልመሰለሽ ይመጣል። ከሆነ ሰዓት በኋላ እንደ ኖርማል ሰው እያየሽው ትመጫለሽ። ሰዎችን ልምምድ ተግባራዊ ያርጋል። እሺ አሊፍ ሲ እሞክራለሁ፣ ነው ግን በጣም ከባድ ነው እውነት እሱም መተው መርሳት ከባድ ነው። ይሄናት ወልደው ስንት እንኳን አመታት አብረው ስንት ታሪክ የጻፉ ሰዎች እሱን ለመርሳት ለመርሳት አልተባባሉም። አንቺ እኮ ገና የምታውቂው እኮ ቪዲዮ ላይ በቪዲዮ አይተሽው መርሳት ከባድ ነው ማለት አለሽ። ሰው የእናቱን ሞት ምረስቱ ይኖራል ናት። አሁን አንቺ እርግጥ እዛ ጫማ ወስ ስላለሽ አይመስልሽ፣ አልፈርድብሽም። እዛ ጫማ ወስ ስለሆነ ማትረሺው ነው የሚመስልሽ፣ ደግሞ ማዕበል ውስጥ ያለሽ ነው የሚመስልሽ። ወጣሽ በኋላ ምን አለበኝ መተሽ ትነግሪኛለሽ። ምን ስጃጃ አልነበር ነው እሺ ነው አንተን ነው? ኮል ነው ሙድ ነው ወይስ ምንድን ነው? ቻሌንጅ ነው የሆነ ሲገብታ ፍቅር ይዞኛል ካለች፣ አንተን ነው አንተን ሊሆን ይችላል። አንተን ነው አሁን አንተን ነው ለማለት እድል የላችሁ። ምክንያቱም ዩቲዩበር የተባለው እኔ ዩቲዩበር አይደለም፣ ዩቲብ ላይም የለውም። ሰው ለማለትም በአትሽ እያላችሁ ያላችሁ ትለቃል እንደሆነ ይገባኛል። ተምሩ የሚል የለም። አሁን ቲክቶከር ነው ብትል፣ በእርግጠኝነት ስሙን አልናገርም ብትል ደሞ ጉጭ ብዙ ጊዜ ስራ ገጠመኝ አንተን ነው ራሱ አላርም ይጨዋል ቤቷን ስለፖሰተች ፖሰተች ነው አንተን የሚሉት እኮ እኔ እኮ እየወሰዳችሁ የፖሰታችሁኝ ሌላ ጦስ ውስጥ አትክተቱኝ እናንተ